ሰው ዘካ የሚሰጠውን ሰው ማንነት እና ምንነት አስቀድሞ ማረጋገጥ አለበት። ዘካ ማውጣቱ ብቻ ሳይሆን አሰጣጡም ጭምር የሚሰጥበት መንገድም ጭምር ማድረሱም ጭምር ዘካ የሚያወጣው ሰው ኃላፊነት። በየዓመቱ ረመዷን በመጣ ቁጥር አስራ አንድ ነው የሚሰገደው ሀያ ሦስት ነው የሚሰገደው እያሉ መጨቃጨቅ አግባብ አይደለም። የሚወጣው

በዘላቂ ህመም ወይም በዕድሜ መግፋት ምክንያት መጾም የማይችሉ ሰዎች ማካካሻ ድሆችን መመገብ እንዴት እንደሆነ በዝርዝር ቢገለጽ የሚል ጥያቄ ነው። ዲኑል ኢስላም ገርነት ላይ የተመሰረተ የረህመት ዲን፣ ሰዎችን አላህ ከአቅማቸው በላይ አያዛቸውም፣ አያስገድዳቸው ረመዷንን በወቅቱ መጾም ማንኛውም ዑድር የሌለው ሙስሊም ግዴታ ነው። ዑድር ያለው ሰው በጊዜው መጾም ካልቻለ አቅም ካለው ጾሙን በሌላ ጊዜ መጾምና መክፈል ግዴታ የሚሆንበት ሲሆን፣ በቋሚ ሕመም ምክንያት በእርጅና ምክንያት መጾም ያልቻለ ሰው እየበላ ለእያንዳንዱ ቀን አንዳንድ ምስኪን አቅመ ደካማ ማብላት ግዴታ ይሆንበታል። ወዓላ ለዚነ ዩጢቁነሁ ፊድየቱን ጣዓሙ ሚስኪን ተብሏል አልቁርአን ላይ። ሰውም በጣም የሚከብዳቸው በእድሜ መግፋት ምክንያት በማይለቅ በቋሚ ከፍተኛ ምክንያት ፊድየቱን ጣዓሙ ሚስኪን ለእያንዳንዱ ቀን ምስኪን በመመገብ ፊድያ ያውጡ ተብሏል። በበቂ ምክንያት በትክክል መጾም ያልቻለ ወደፊትም ድኖ መጾም ይችላል፣ ችግሩ ይቀረፋል የማይባል አይነት ሁኔታ ላይ ያለ ሰው ለእያንዳንዱ የጾም ቀን አንዳንድ ምስኪን ነው ማብላት የሚወጅብበት። እቤት ጠርቶ አንድ ምስኪን ለአንዱ ቀን አንድ ምስኪን አጥግቦ ማብላትም ይቻላል። አንድ ምስኪን አንድ ጊዜ አጥግቦ ሊያበላ የሚችል ምግብም እንደ ጻሚው የኑሮ ደረጃ ወደ ቤቱ መላክ ይቻላል። ወሩ ሲያልቅ በ29 ከሆነ ያለቀው 29 ምስኪን በሰላሳ ከሆነ ሰላሳ ምስኪን ሰብስቦ ማብላትም ይቻላል። የአምስት አምስት የአስር አስር ቀን ያለፉ የተጾሙ ቀኖችን ማለት ነው። ቁጥሩ መስጠትም ማብላትም ይቻላል። ነገር ግን ያልተጾሙ ቀኖችን አስቀድሞ ማውጣት አይቻልም። አስር ቀን ተጾሞ ካለፈ በኋላ አስር ምስኪን ማብላት፣ አምስት ቀን ተጾሞ ካለፈ በኋላ የአምስተኛው ቀን ምሽት ላይ አምስት ምስኪን ማብላት፣ ወይም አነስ እብን ማልክ ያደርጉ እንደነበረው ረዲየላሁ ዐንሁ ወአርጣህ የወሩ መጨረሻ ላይ ምስኪኖችን ሰብስቦ ማብላት በላጩ አብስሎ አዘጋጅቶ ምስኪኖችን ጠርቶ ወይም ቤታቸው ልኮ ማብላትን አንድ ቤት ውስጥ አስር ምግብ የሚበሉ ሰዎች ካሉ ምግብ ያልጀመሩ ሕፃናትን ሳይጨምር የአስር ቀን ለአንድ ቤተሰብ ቢሰጥ የአምስት ቀን ለአንድ ቤተሰብ አምስት የሚበላ ሰው ላለበት ቤተሰብ ቢሰጥ ችግር የለውም። በላጩ ለመብላት የተዘጋጀ የበሰለ ምግብ መስጠቱን በኪሎ ግራም ከአንድ ተኩል እስከ ሁለት ኪሎ ንጹህ የሆነ ሩዝ፣ ስንዴ መስጠት ይቻላል። ለሰላሳ ቀን ወይም ለወሩ አርባ አምስት ኪሎ ግራም ንጹህ ስንዴ፣ ንጹህ ሩዝ መስጠት ይቻላል። የተሻለው ግን ቀጥታ ወዲያው እንዲበላ አብስሎ አዘጋጅቶ ወደ ምስኪኑ ቤት መላክ ወይም ቤት ጠርቶ ማብላቱ ነው። ሌላኛው ጥያቄ የተራዊህ ሶላት ስንት ረክዓ ነው? እንዲሁም ዱዓ ስናደርግ ምን ብለን ነው የምንጀምረውና የምንጨርሰው ይህንንም ያብራሩልኝ የሚል ጥያቄ ነው። የተራዊሕ ሶላት የሌይል ወይም የሌሊት ሶላት ነው። ነብያችን ሶላት ወሰላም ስለ ሌሊት ሶላት ሲጠየቁ ሶላቱን ሌሊ መትና መትና ብላ፣ የሌሊት ሶላት ሁለት ሁለት ሁለት ረካዓ ነው። አንዳችሁ ይነጋብኛል ብሎ ከሰጋ ከፊት የሰገደውን ዊትር የሚያደርግለት አንድ ረካዓ ሰግዶ ያጠናቅ ብላ። በዚህ ሐዲስ መሠረት የተራዊሕ ሶላት የትኛውም የሌሊት ሶላት በቁጥር የተገደበ እንዳልሆነ በግልጽ መረዳት ይቻላል። የሌሊት ሶላት እንዴት ነው የሚሰገደው ብለው ለጠየቃቸው ሰው ነው ሁለት ሁለት ሁለት ረካ ነው የሚሰገደው ብለው ቁጥር ሳይገድቡ መጨረሻ ላይ እየሰገዱ ቆይቶ ይነጋብኛል ተብሎ ከተፈራ ከተሰጋ አንድ ተሰግዶ ዊትር እንዲሆን ሶላቱ እንዲጠናቀቅ መክረዋል። አስራ አንድም መስገድ ይቻላል፣ አስራ ሦስትም መስገድ ይቻላል፣ ሀያ ሦስትም መስገድ ይቻላል፣ አርባ ሦስትም መስገድ ከዛም በላይ መስገድ ይቻላል። የቻለው ተያክል ተሰግዶ መጨረሻ ላይ ዊትር እንዲሆን ነው ነቢያችን ሶላቱ ወሰላም ያዘዙት። የተራዊህ ሶላት የረመዷን ሌሊቶች ሶላት በቁጥር የተገደበ ነው ለማለት የሚያስችል ምንም ደሊል የለም። የአቅምን የሻሉትን ያክል መስገድ ይቻላል። የተወሰኑ የፊቅህ ሊቃውንት አሁን ብዙሃኑ ሀያ ሰግዶ መጨረሻ ላይ ሶስት ዊትር መስገድ እንደሚወደድ ጠቅሰዋል። ሌሎች ደግሞ ሰላሳ ስድስት ተሰግዶ ከዛ ዊትር መጨመር እንደሚወደድ ገልጸዋል። ይህ የሚባለው አብዛኞቹ ሰጋጆች ደከም ያሉ ሆነው አስራ አንድ የተሰገደ ብዙ መቅራት ማይቻል ሲሆን የአካባቢ ያሉ ሰጋጆች አቅም ካላቸው ከተስማሙ አስራ አንድ የሰገዱ የሚቀራውን ቅያሙን ማርዘሙ የተሻለ ይሆናል። ነብይ ሰላቱ ሰላም ረመዳንም ላይ ይሁን ከረመዳን ውጪ ከአስራ አንድ አይጨምሩም ነበር የሚል የአይሻ ሐዲስ አለ። ይሄ የነብይ ሰላቱ ሰላም የዘውትር አሰጋገዳቸውን በአንዱ ረካ ብቻ አምስትና ስድስት ጁዝ ይቀሩ ስለነበረ ነው። በዚህ መልኩ ረዘም አድርጎ መቅራትን ረዘም ተደርጎ እየተቀራ ቆሞ ማድመጥን የሚችል ሰጋጅ ከሆነ የመስጂዱ ጀማዓ በዚህ ከተስማማ የሁሉንም አቅም የሚመጥን ከሆነ አስራ አንድ የሰገዱ ረጃዥም ሱራዎችን ብዙ ገጾችን መቅራቱ አስራ አንድ መስገዱ የተሻለ ይሆናል። ይሄ ማድረግ የማይችል ሰው ደግሞ ትንሽ ትንሽ እየቀራ ረካውን ማብዛቱ ረጅም ሰዓት በሶላት ማሳለፉ የተሻለ ይሆናል። ስለዚህ የተራዊህ ሶላት ስንት ረካህ ነው ለሚለው መልሱ መጨመር መቀነስ አይቻልም፣ የሚል ገደብ የለውም። የቻላችሁትን ያክል ስገዱ ነው ሐዲቱ የሚለው። በጥቅሉ ነቢ አስራ አንድ ሰግደዋል። እንደ እሳቸው የሰገደ አስራ አንድ መስገድ የቻለ ሰው መልካም፣ እንደዛ ማስረዘም ያልቻለ ሰው ከአስራ አንድ በላይ አድርጎ ተረካውን አጠረጠር አድርጎ ቢቀራ ችግር የለውም። አስራ አንድም መስገድ የማይችል ሰው ዘጠኝም ቢሰግድ ሰባትም ቢሰግድ ችግር የለውም። ነቢ አስላቱ ወሰላም ዘጠኝም የሚሰግዱ እንደነበረ አስራ ሶስት የሚሰግዱ እንደነበረ በትክክለኛ ሐዲሶች ተነግሯል። በየአመቱ ረመዳን በመጣ ቁጥር አስራ አንድ ነው የሚሰገደው፣ ሀያ ሶስት ነው የሚሰገደው እያሉ መጨቃጨቅ አግባብ አይደለም። ዱዓ ምን ተብሎ ተጀምሮ ምን ተብሎ ነው የሚጠናቀቀው የሚለውን በተመለከተ ዱዓ ሲጀመር አላህማ መስገን ነቢ ላይ ሶላዋት ማውረድ ሲጠናቀቅም አላህማ መስገን ነቢ ላይ ሶላዋት ማውረድ ሱና ነው። በዚህ መልኩ ዱዓ ያደረገ ሰው አላህ ዱዓውን እንደሚቀበለው ነቢ ሰላተ ሰላም ተናግሯል። በዚህ መልኩ ዱዓ ያደረገ ሰው አላህ ዱዓውን ሊቀበለው እንደሚችል እንደሚገባ ተናግሯል። አንዳችሁ ዱዓ ሲያደርግ እንዳይቸኩል፣ አላህን ያመስግን፣ ነቢ ላይ ሰላዋት ያውርድ፣ ከዛ በኋላ ጌታውን ይለማን ይጠይቅ ብላ ዱዓው ሲጠናቀቅም ይሄ መደረግ እንዳለበት ተነግሯል። መግቢያና ማብቂያ ላይ ያለውን አላህን ማወደስ ነቢ ላይ ሶላዋት ማውረድ አላህ ተቀብሎ መሀል ላይ ያለውን የእኛን ሀጃ አልቀበልም አይልም። ዳርና ዳሩ በሶላት ያለነቢና አላህን በማመስገን ከታጀብ ዱዓ ሲያጠናቅቁ በእጆች ፊትን ማበስ ይቻላል አይቻለም? በፍቅህና በሐዲስ አዋቂ ሊቃውንቶች መካከል ሂላፍ ያለበት ጉዳይ ነው። በዚህ ዙሪያ የተነገሩ ሐዲቶች ደኢፍ ናቸው የሚል አቋም ያላቸው ሊቃውንት ዱዓ ከጨረሱ በኋላ ፊትን ማበስ ተወዳጅ አይደለም ይላሉ። በዚህ ዙሪያ የተነገሩ ሐዲሶች ዶዒፍ አይደሉም ትክክል ናቸው የሚሉ ደግሞ ፊትን ማበስ እንደሚቻል ይናገራሉ። አንዳንዴ ቢታበስ፣ አንዳንዴ ቢተው ችግር የለውም። ይሄ ከሶላት ውጪ፣ ሶላት ውስጥ ከሆነ ዱዓ የተደረገው ቁኑት ላይ ፊት አይታበስም። እዚሁ ጥያቄ ሌላ ክፍል፣ ሌላው ሶላቱ የሚጠናቀቀው በዊትር ነው ወይስ ወይስ ዊትር ማቆየት ይቻላል ያብራሩልኝ። ጀዛኩሙላሁ ኸይር የጃዐሉ አኪረ ሶላቲኩም ሚነል ለይሊ ዊትራ ብለዋል አነብ ሰላት ወሰላም ሌሊት ላይ የሶላታችሁን መጨረሻ ዊትር አድርጉት ብላ የሌሊቱ መጨረሻ ላይ እነሳለሁ የሚል ሰው አቅም ያለው ልምድ ያለው ሰው ከፊት የቻለውን ያክል ሰግዶ ሁለት ሁለት ረክዓ ከዛ ተኝቶ ከእንቅልፉ ከተነሳ በኋላ እንደገና ሁለት ሁለት ረክዓ ሰግዶ ሁለት ሚሆን፣ አራት፣ ስድስት መጨረሻ ላይ ዊትር ማድረጉ የተሻለና ተመራጭ ነው። ኋላ ላይ መነሳት አልችልም ይከብደኛል፣ ሊያመልጠኝ ይችላል የሚል ሰው ደግሞ ዊትሩን ሰግዶ መተኛት የተሻለ ይሆነ። ኋላ ላይ ከቻለና ከተነሳ ሁለት ሁለት ረካ ዊትር ሳይደግም መስገድ ይችላል። ሌላኛው ጥያቄ ዘካ ለመውጣት በረመዷን በማንኛውም ቀን መሆን ይችላል ወይስ አሽረል አዋኺር መሆኑ ይመረጣል የሚል ጥያቄ። ዘካ ዓመት ሲሞላው ነው መውጣት ያለበት። እግድ ከረመዷን ጋር መያያዝ የለበትም። ንግድ የጀመሩት ብር ማጠራቀም የጀመሩት ሸዋል ላይ ከሆነ ሙሐረም ላይ ከሆነ ሙሐረም፣ መስከረም ላይ ከሆነ መስከረም ላይ፣ ሻዕባን ላይ ከሆነ ወይም የካቲት ላይ ከሆነ የካቲት ላይ አመት ሲሞላው የትኛውም ንግድ በጀመሩበት የትኛውም ንግድ የጀመሩበት ወር፣ ቀን አመቱ ዞሮ ሲደርስ በዛ ቀን መውጣት አለበት። በረጀብም በሻዕባንም የጀመረ ሰው ረመዳንን ጠብቆ ነው ማውጣት ያለበት አይባልም። ረመዳን ላይ የሚደረግ ኸይር ሥራ የተሻለ ምንዳ ሊያስገኝ ይችላል፣ ይበልጥ ተወዳጅ ይሆናል ስለሚባል ይባል በረመዳን ዘካ ማውጣት የሚፈልግ ሰው ረመዳን ድረስ መቆየቱ አመቱ እንዲያልፍ የማያደርግ ከሆነ ችግር የለው። ወይም አመት ሳይሞላው ከሆነ በረመዳን የሚያወጣው አንድ ወር ሁለት ወር ሲቀረው ከሆነ የሚያወጣው አስገድሞ ማውጣቱ ችግር የለውም። አሊያ ደግሞ ንግድ የጀመረው ከረመዷን በኋላ ቢሆንም ሁሌ በረመዷን ለማውጣት ረመዷንን ዘካ ማውጫ ጊዜ ያደረገ ሰው ችግር የለውም። ነገር ግን በረመዷን ለማውጣት ብሎ ጊዜው ማሳለፍ አግባብ አይደለም። በረመዷን ለማውጣት ብሎ ጊዜውን ማስቀደም ችግር የለውም፣ ሌላ ጊዜ ተዛብቶ በየጊዜው ማውጣትን በየጊዜው እንዳያወጡ የማያደርግ ከሆነ በረመዷን ወር ውስጥ ቤተኛውም ቀን ሳምንት ዘካ ማውጣቱ ሰደቃ መስጠቱ ተወዳጅ ነው። የሚወጅበው ረመዳን ዐሥራ አምስት ከመሆኑ ጋር ወደ አሽረል አዋኺር ማስጠጋት ግን አግባብ አይደለም። ሁሉም የረመዳን ቀናቶች ላይ ሰደቃ መስጠት ኸይር ላይ መሽቀዳደም ተወዳጅ ነው። አሽረል አዋኺር ላይ ይበልጥ ይወደዳል። ነቢ አስላ ሰላም ምንጊዜም ኸይር ላይ ፈጣን ነበሩ። ረመዳን ሲገባ ይጨምሩ ነበር። አሽረል አዋኺር ሲሆን ይበልጥ ኸይር ስራ ላይ ይጠነክሩ፣ ይበረቱ፣ ይሽቀዳደሙ ነበር ተብሏል ይሄ ግዴታ ባልሆኑ በፍላጎት በሚደረጉ ሰደቃዎች ላይ ነው ዘካውን በተመለከተ ግን አመቱ ሲሞላ ነው መሆን ያለበት አመቱ ገና ከሆነ በረመዷን ማድረግ ከፈለገ አሽረ ለዋክር ላይ ቆይቶ ቢያደርግ ምንም ችግር የለው የሚወጅበው ግን ሻዕባን ላይ ረመዷን የመጀመሪያው ሳምንት ላይ የማህሉ ሳምንት ላይ ከሆነ በዛ በሚወጅብበት ጊዜ ማድረግ ይበልጥ ሰዎች የሚቸገሩበት ወቅትና ቦታ ላይ መስጠት ደግሞ ረመባን እና መሰል ተወዳጅ ጊዜዎችን ጠብቁ ከመስጠት የተሻለ ነው ሰው በጣም የሚቸገረው ሻዕባን መጨረሻ ላይ ከሆነ ለረመባን ለመዘጋጀት ያን መስጠቱ የተሻለ ነው የሚሆን። ሌላኛው ጥያቄ የዘካ ገንዘብ ሙስሊም ሆኖ ነገር ግን ሶላት የማይሰግድ ለሆነ ሰው መስጠት ይቻላል ከዚህ በፊት ለአንዲት ሙስሊም የተቸገረች ዘመዴ ሰጥቼ ነበረ ዘካው ተቀባይነት ይኖረዋል ካልሆነስ ምን ማድረግ አለብኝ የሚል ጥያቄ ዘካ የሚያወጣ ሰው ዘካ የሚሰጠውን ሰው ማንነትና ምንነት አስቀድሞ ማረጋገጥ አለበት። ዘካ ማውጣቱ ብቻ ሳይሆን አሰጣጡም ጭምር፣ የሚሰጥበት መንገድም ጭምር፣ ማድረሱም ጭምር ዘካ የሚያወጣው ሰው ኃላፊነት ነው። እንዲሁ ከእጅ ከኪስ ገንዘብ ማውጣቱ ብቻ አይደለም የሚታየው፣ የሚሰጠው ሰው ማንነቱ ማረጋገጥ አለበት። ለማይገባው ሰው ዘካን የሰጠ ሰው ኃላፊነቱን አልተወጣም። አስተካክሎ መስጠት ግዴታው ነው። ለማይገባው ሰው ከሰጠ አልሰጠህም አልሰጠም ተብሎ ነው አላህ ዘንድ ተባረክ ወተዓላ የሚጠየቀው። ሶላት ለማይሰግድ ሰው ዘካ መስጠት በመሰረቱ አይቻልም። የሶላትን ግዴታነት ከማወቁ ጋር ሆን ብሎ የተወሰው ራጅሕና ትክክለኛው ይከፍራል፣ ከእስልምና ይወጣል። ሙስሊም ላልሆነ ሰው ደግሞ ዘካ አይሰጥም። ቱእኸዙ ሚን አግኒያኢህም ወቱረዱ ኢላ ፉቀራኢህም ብሏል ነቢዩ ዓለይሂ ሶላቱ ወሰላም። ዘካ ከሀብታም ሙስሊሞች ተወስዶ ለደሃ ሙስሊሞች የሚሰጠ ነው። ሶላት በመተው የከፈረ ሰው ከሙስሊሞች አይደለም። በእኛና በካፈሮች መሀል ያለው ልዩነት ሶላት ነው፣ ሶላትን የተወ ከፍሯል። ብላ ነቢዩ ሶላት ወሰለም በአንድ ሰውና በሽርክ በኩፍር መካከል ያለው ልዩነት ሶላት ነው፣ ሶላትን የተወ ከፍሯል፣ ከእስላም ወጥቶ ወደ ኩፍር ሄዷል፣ ከሙስሊሞች ተለይቶ ከካፈሮች ጋር ተቀላቅሏል ተብሏልና ሶላት ለማይሰግድ ሰው ዘካ አይሰጥም። ነገር ግን ዘካ ተሰጥቶት የነበረው ሰው ሶላት የማይሰግደው ግዴታነቱን ባለማወቁ ምክንያት ከሆነና ሌሎች የእስላም ሕግጋትን የሚተገበር ከሆነ ባለፉ ጊዜያት ለእንዲህ አይነቱ ሰው መሰጠቱ ችግር የለውም። በቀጣይ ግን የሶላት ግዴታነት ሊነገረው፣ እንዲሰግድ ሊደረግ ከሰገደ ሊሰጠው፣ የማይሰግድ ከሆነ ለእሱ ከመስጠት ሊታቀቡ ይገባል። ለአይነ ጥያቄ ወንድሜ ይጠብቃል ብሎ ውሻ አምጥቶ አሳድጓል። አሁን እንዴት ላድርግ ተሸገርኩ! እቃም ደጅ ማስቀመጥ እፈራለሁ። ከነጅ ሰው ብዬ ቢገደል ወይም ታስሮ ጅብ እንዲበላው ይደረግ ሐራም ይሆንብናል? ያብራሩልኝ የሚል ጥያቄ። ያለ በቂ ምክንያት ውሻን ማሳደግ ቤት ውስጥ እንዲኖር ማድረግ ክልክል ነው። ይህን ያደረገ ሰው በየቀኑ ከአጅሩ ጋራ የሚያክል አጅር ይቀነስበታል። ቤት ውስጥ የሚገባ ከሆነም ፎቶና ውሻ ያለበት ቤት መላኢካ አይገባም ብሏል፣ ነብዩ ሰለላሁ ዐለይሂ ወሰለም ፊሰሒህ ባለ ሐዲስ ። ነገር ግን ማሳ ንብረትን የሚጠብቅ እንስሳትን የሚጠብቅ ለአደን የሚያገለግል ውሻን ማሳደግ ይቻላል፣ ከተገደዱ አማራጭ ከሌለ። ነገር ግን ቤት ውስጥ መግባት የለበትም ደጅ ላይ ውጪ የራሱ መኖሪያ ተሰርቶለት እዛ ሊኖር ይገባዋል። ግቢ ውስጥ ተለቆም የተለያዩ ዕቃዎችም ባፉ ሊነካካ አይገባም። እዚ ለጥበቃ ለእንስሳት ለማሳ ጥበቃ የግድ ሻ ማሳደግ ካስፈለገው አያያዙን ማስተካከል አለበት። ከተቻለ ከግቢ ውጪ፣ ካልሆነ ግቢ ውስጥም ቢሆን አንድ ጥግ ላይ የራሱ መኖሪያ ተሰርቶለት እዛ ላይ እንዲኖር መደረግ አለበት። ለቤት ለግቢ ጥበቃ ከሆነ ያሰበው እሱም በሌላ መተካት ስለሚቻል ውሻ መጠቀም አይገባም። ዘመናዊ የተለያዩ ግቢ መጠበቂያ ነገሮችን መጠቀም፣ የሰው ጥበቃ ዘበኛ መቅጠር መሰል ነገሮችን መጠቀም ስለሚቻል ለቤት ለግቢ ጥበቃ ከሆነ ይሄ ማድረግ አይገባም። ጭራሽ የሰው ጥበቃ ዘመናዊ ጥበቃ ማይገኝበት አካባቢ ከሆነ በትክክል ስጋት ካለ ለቤት ለግቢ ጥበቃ ማድረግ እንደሚቻል የካመንት ገልጸዋል። ነገር ግን ለቤትም ይሁን ለእንስሳ ለማሳ ጥበቃ የሚሆን ግቢ ላይ ተለቆ እቃ እንዲነካካ እንዲነጅስ ማድረግ አይገባም። ማሳደጉ መጠቀሙ የተፈቀደ ውሻ ሲሆን አይነጀስም የሚል አቋም ያላቸው ፉቃሃዎች አሉ፣ ነገር ግን ይሄ ማስረጃ የለውም። ውሻ አንድ እቃ ላይ ከነከረ ባፉ ከነካ ሰባት ጊዜ ጥቡት፣ አንዱን በአፈር ተብሏል። ይሄ ለሁሉም አይነት ውሻ ነው። ስለዚህ ውሻውን ካመጣው ሰው ጋር ተነጋግሮ እንዲታሰር ከቤት ውጪ እንዲኖር ከግቢ ውጪ እንዲኖር ማስደረግ፣ ይሄ ማድረግ ካልተቻለ አውጥቶ ማባረር እንጂ አስታስሮ ጅብ እንዲበላው ማድረግ መግደል አግባብ አይደለም። እብድ ውሻ ከሆነ ሙሉ በሙሉ ጥቁር ውሻ ከሆነ መግደል እንደሚቻል ተነግሯል። ነገር ግን እብድም ጥቁርም ያልሆነን ውሻ እንዲሁ ዝም ብሎ መግደል፣ ማሰቃየት፣ ጅብ እንዲበላው ማድረግ አግባብ አይደለም። አውጥቶ ከቤት እንዲባረር ማድረግ። ሌላኛው ጥያቄ ከሰውነት በፍንጢጣ በኩል የሚወጣ ፈሳሽ አለ። ይህ ፈሳሽ ብዙ አይደለም ከዳር በኩል ይመስለኛል። ስለዚህ ፈሳሹ ሲንጠባጠብ ፈሳሽ የነካውን ነገር አስወግጄ ውዱ ሳላደርግ መስገድ እችላለሁ ወይስ በየሶላቱ ውዱ ማድረግ ይኖርብኛል? ያብራሩልኝ የሚል ጥያቄው። ፈሳሹ የሚወጣው ከውስጥ ከሆነ ውዱ ያፈርሳል ከሽንትና ከሰገራ መውጫ በኩል የሚወጣ ማንኛውም ነገር ውዱ ያፈርሳ። ፈሳሹ የሚወጣው ከውስጥ ሳይሆን ከውጭ በቁስል መልኩ ከሆነ በባዶ እጅ ሳይነካ በጓንትና መሰል ነገር ነጃሳውን ቁስሉ የፈጠረውን እርጥበት ፈሳሽ አጥቦ ማስወገድ ከተቻለ መልካም። በዚህ መልኩ ማስወገድ ካልተቻለ እስከነ ነጃሳው መዝገድ ስለማይቻል የሰገራ መውጫን መንካት የሽንት መውጫ ብልትን እንደ መንካት ነው አይደለም? ውዱ ከማፍረስ አንፃር ሕኩማቸው ተመሳሳይ ነው አይደለም? የሚል ኺላፍ ያለ ሲሆን እነ ኢማም ሻፊዒ ሌሎችም የመረጡት ተመራጩ የሰገራ መውጫን መንካት የሽንት መውጫን እንደ መንካት ነው፣ ውዱ ያፈርሳል ስለሚባል ነጃሳውን ለማጠብ ቀጥታ የሰገራ መውጫ መንካቱ ውዱን ያፈርሰ ነጃሳ እያለ ዝም ብሎ መስገድ ደግሞ አይቻልም። ስለዚህ ለእያንዳንዱ ሷላት ቀድሞ ቦታውን ማጠብ፣ ከዛ በኋላ ውዱ ማድረግና መስገድ። ርጥበት ፈሳሹ የሚወጣው ከውስጥ ካልሆነ ከጫፍ ከሆነ በቁስል ምክንያት በእጅ ሳይነኩ አጥቦ ነጃሳውን ማስወገድ ከተቻለ፣ ሌሎች ውዱ የሚያፈርሱ ነገሮች ከሌሉ ለእያንዳንዱ ሷላት ውዱ መድገሙ ውዱ ማድረጉ ግዴታ አይሆንም። والله تعالى أعلم ونسأل الله الشفاء والعافية لجميع المسلمين ሌላኛው ጥያቄ መሬት ሲገዛ ለሽያጭ ተብሎ የተገዛ ሲሆን ሲሸጥ ዘካ ወጅብበታል፣ አመታት ከዞረ እንዴት ይታያል? ለሽያጭ ተብሎ የተገዛ መሬት ዘካ ወጅብበታል። ከተገዛበት ጊዜ ጀምሮ አመት ሲሞላው መሬቱ የተገዛበት ብር ከሚሰሩበት ከተንቀሳቃሽ ገንዘብ የተወሰደ ከሆነ ደግሞ መሬቱ የተገዛበት ብር ከሌላ ካለ ጠቅላላ ገንዘብ ጋር ታስቦ አመት መሙላቱ ሳይጠበቅ ዘካ ይወጣበታል። ከሚሰሩበት ከተንቀሳቃሽ ገንዘብ ሳይሆን ራሱን ከቻለ ገንዘብ ተገኝቶ የተገዛ መሬት ሲሆን ደግሞ ብሩ አስቀድሞ ወራት ካስቆጠረ ብሩ እጅ ከገባበት ጊዜ ጀምሮ አመት ሲሞላው፣ ብሩ እንደተገኘ ወዲያው መሬት ላይ እንዲውል ከተደረገ ደግሞ መሬቱ በተገዛ ጀምሮ አመት ሲሞላው ዘካ ይወጣበታል። አንድ አመት ከሆነ የቆየው ለሽያጭ ቀርቦ የአንድ አመት ሁለት ዓመት ከሆነ የቆየው የሁለትም ይሁን የቆየውን ያክል ጊዜ አስቦ ዘካ ማውጣት ግዴታ ይሆናል። ሌላኛው ጥያቄ የብር ኒሷብ እስከ ስንት ነው? ምሳሌ አርባ ወይም 50 ሺህ ዘካ ይኖርበታል። የገንዘብ ኒሷብ በብር መጠን አይደለም የሚገመተው በማዕድኑ በጌጡ ብርን አምስት መቶ ዘጠና አምስት ግራም የማዕድኑን ብር መግዛት የሚችል ገንዘብ ያለው ሰው ይህ ገንዘብ አመት ምኑ ከተቀመጠ ሁሉም የእሱ ከሆነ ዘካ ይወጅብበታል። አምስት መቶ ዘጠና አምስት ግራም የማድኑን የጌጡን ብር መግዛት የሚችል ገንዘብ ብር እንደ ጊዜው እንደ አካባቢው ሊለያይ ይችላል። አንዳንዴ ሀያ ሺህ ሊሆን ይችላል። አስራ ምናምን ሺህ ሊሆን ይችላል። አብዛኛውን ጊዜ በሚኖረው ሁኔታ መሰረት አርባና እና ሀምሳ ሺህ ብር አው ዘካ ይኖርበታል። ነገር ግን አንዳንዴ የማዕድኑ ብር ዋጋ በጣም ወርዶ ወይም ወጥቶ ሊላይ ስለሚችል በየጊዜው የዘካ ጊዜ ዘካ ማውጫ ሰዓት ሲደርስ 595 ግራም የማዕድን ብር ስንት እንደሆነ ጠይቆ እሱንና ከዛ በላይ ግራሞችን መግዛት የሚችል ገንዘብ ያለው ሰው ዘካ ያወጣል። 595 ግራም የማዕድን ብር መግዛት የሚችል ገንዘብ የሌለው ሰው ዘካ አያወጣም። ሌላም ጥያቄ ጓደኛዬ በምትሰራበት ቦታ የምግብና የመጠጥ ችግር አለባት። የሆነ ቀን ውሃ በጣም ሲጠማት የእነሱን መጠጣት እንደሌለባት እያወቀች ደብቃ ወስዳ ጠጣች። ምን ማድረግ አለባት? የሚል ጥያቄ ነው። ሲጠማት ስትቸገር ማስፈቀድ አለባት። መጀመሪያ አልፈቅድም ካሉ ነው ዝም ብላ መጠጣት ያለባት። እንደማይፈቅዱ ሁኔታውን ታውቅ ከነበረ ዝም ብላ የጠጣችው ለዚህ ከሆነ ሕይወቷን ለማዳን እስከሆነ ድረስ ምንም ችግር የለም ደስተኞች እስካልሆኑ ድረስ እሷ ስታገኝ ልትመልስላቸው ወይም ዋጋውን ልትሰጣቸው ይገባል። በጊዜው ግን ካልጠጣሁ እጎዳለሁ፣ ህይወቴን አጣለሁ፣ አካሌ ይጎዳል ካለች ዝምብላ መጠጣቱ ችግር የለውም። ማስፈቀድ ይገባታል። ማስፈቀዱ ምንም ለውጥ አይኖረም፣ አይፈቅዱም ካለች ማለት ነው። እንደሚፈቅዱ ግን የሚታወቅ ከሆነ ማስፈቀድ አለባት። ከውጭ መግዛት ከቻለች መግዛት አለባት። ይሄ ሁሉ ማይቻል ከሆነ የሰው ልጅ በረሃብ ጊዜ የሞተን መብላት እንደሚችለው በተጠማ ጊዜ የሰውን መጠቀም ይቻላል። ይሄ እንዳይደጋገም ወይም ከእነሱ ጋር መስማማት ካልሆነ ቦታና ስራ መቀየር ተገቢ ነው። ሀደ ላሁ ተዓላ አለም። ለዛሬ በዚህ እናብቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወረሕመቱላህ ወበረካቱ።